ሰላም ጤና ይስጥልኝ፣ ክብራትና ክቡራን ተመልካቾቻችን። ከቲም ቀበና ኮሚኒኬሽን ከተመረጡ የሳምንቱ ዜናዎች ጋር ሶስና ዳነ ነኝ። በቅድመ ምማርስተ ዜና የምክር ቤት 13ተኛ ዓመት የስራ ዘመን አንደኛ መደበኛ ጉባኤ ተካሄደ። በቀበና ኮሪደር የስነ ጽሁፍ ምሽት ተካሄደ። የሚዛን ልኬት ትክክለኝነት ማረጋገጫ እየተሰጠ መሆኑ ተገለጸ። አስተዳደሩ የሕዝብ እንጠያየቅ መድረክ አካሄደ። በቀበና ወንዝ ዳርቻ የተተከሉ ችግኞችን የመንከባከብና ውሃ የማጠጣት መርሃ ግብር ተካሄደ። የበጋ በጎ ፍቃድ ተግባራትን አንዱ የሆነው የማዕድ ማጋራት ለነፍሰ ጡርና ለአጥቢ እናቶች የአልሚ ምግብ ድጋፍ አደረገ። ወደ ዝርዝሩ እናልፋለን፣ አብራችሁን ቆዩ። የምክር ቤት 13ኛ ዓመት የስራ ዘመን አንደኛ መደበኛ ጉባኤ ተካሄደ። የአራዳ ክፍለ ከተማ ወረዳ 7 ምክር ቤት 13ኛ ዓመት የስራ ዘመን አንደኛ መደበኛ ጉባኤውን የምክር ቤት አባላት እንዲሁም ጥሪ የተደረገላቸው የክብር እንግዶች በተገኙበት በራስ አምባ ሆቴል አዳራሽ ተካሄደ። ምክር ቤቱ ባካሄደው መደበኛ ጉባኤ ላይ 13ኛ ዓመት የስራ ዘመን አንደኛ መደበኛ ጉባኤ ቃለ ጉባኤ ቁጥር 45 የማጸደቅ ስርዓት ተሰርቶ በመቀጠልም የወረዳ ዋና ስራ አስፈጻሚ ክቡር አቶ ፀሐየ ብርሃኑ የ2018 ዓ ም የአስተዳደሩን አንደኛ ሩብ ዓመት እቅድ አፈጻጽም ሪፖርት ለምክር ቤቱ በማቅረብ ውይይት ተደርጎባቸዋል። በተመሳሳይ የምክር ቤቱ አባላት የመልካም አስተዳደር ችግሮች ናቸው ብሎ ላቀረባቸው ጥያቄዎችና አስተያየቶች የሚመለከታቸው አስፈጻሚ አካላት ምላሽ የሰጡ ሲሆን የወረዳው ዋና ስራ አስፈጻሚ የማጠቃለያ ምላሽ ሰጥተውበት በመቀጠልም የአስተዳደሩን አንደኛ ሩብ ዓመት ሪፖርት በተከበረው የምክር ቤት አባላት የማጸደቅ ስራ ተሰርቷል። በመጨረሻም የምክር ቤት የ2017 በጀት ዓመት እቅድ አፈጻጸም አስፈፃሚ አካሉን በተሻለ ሁኔታ ድጋፍና ክትትል አደረጉ ቋሚ ኮሚቴዎች እንዲሁም በየቀጠናው በምክር ቤቱ ለተደራጁ የትስስር አደረጃጀትና ለሴት ኮከስ የምክር ቤት አባላት የእውቅና ሰርተፍኬት ተበርክቶላቸው ጉባኤው ተጠናቋል። በቀበና ኮሪደር የስነ ጽሁፍ ምሽት ተካሄደ። በአራዳ ክፍለ ከተማ ወረዳ ሰባትና ስምንት አዘጋጅነት በቀበና የኮሪደር ትሩፋት ብሔራዊ ገዢ ትርክታችንን ለአብሮነታችን፣ ገዢ ትርክታችንን ለነገዋ ኢትዮጵያ በሚል መሪ ቃል የስነ ጽሁፍ ምሽት ተካሄደ። የአራዳ ክፍለ ከተማ አፈጉባኤ የተከበሩ አቶ ደሳለኝ ያገኘው በስነ ጽሁፍ ምሽቱ ላይ ተገኝተው እንዳሉት ኢትዮጵያውያን ነጠላ ትርክቶችን በመተው የወል ትርክታችንን በሚያጸኑ ጉዳዮች ላይ ትኩረት በመስጠት ሀገራችንን ከተመጽዋችነት ወደ ለጋሽነት ከፍ በማድረግ የተጀመረውን የብልጽግና ጉዞ ማረጋገጥ ይገባል ብለዋል። የአራዳ ክፍለ ከተማ ወረዳ ሰባት ዲሞክራሲ ስርዓት ግንባታ ማስተባበሪያ ጽፈት ቤት ኃላፊ አቶ ሌሊሳ ፊቴ እንደተናገሩት ከነጠላ ትርክት ወጥተን ወደ የወል ትርክት ለመግባት ኪነጥበብ ትልቅ አስተዋጽኦ አለው ብለው ከኔነት ስሜት ወጥተው እኛ ወደሚል የአብሮነት ስሜት በመግባት የሀገራችንን የለውጥ ጉዞ ላይ የበኩላችንን መወጣት ይገባል ብለዋል። የሚዛን ልኬት ትክክለኝነት ማረጋገጫ እየተሰጠ መሆኑ ተገለጸ። የአራዳ ክፍለ ከተማ ወረዳ ሰባት ንግድ ጽፈት ቤት በ2018 በጀት ዓመት በወረዳው የሚገኙ ነጋዴዎችን የሚዛን ልኬት ትክክለኝነት የማረጋገጥ ተግባር እያከናወነ መሆኑን አስታወቀ። የወረዳው ንግድ ጽፈት ቤት ኃላፊ አቶ ተስፋይ ገብረ ማርያም እንደገለጹት የሚዛን ልኬት ትክክለኝነት የማረጋገጥ ተግባር ዋና ዓላማው ሕብረተሰቡ በአግባቡ አገልግሎት እንዲያገኝ ለማድረግ መሆኑን በመግለጽ በወረዳው የሚገኙ የዲጂታል ሚዛን ተጠቃሚ ነጋዴዎች ቢያንስ በአንድ ዓመት ጊዜ ሚዛናችሁን ጽፈት ቤት ድረስ ይዘው በመምጣት በባለሙያ አስፈትሸው የሚዛኑን ትክክለኝነት ማረጋገጫ ሰርተፍኬት የግድ ማስለጠፍ ይጠበቅባቸዋልም ብለዋል። አስተዳደሩ የህዝብነት ማድረግ አካሄደ። በአራዳ ክፍለ ከተማ ወረዳ ሰባት ኮሚኒኬሽን ጽህፈት ቤትና ፐብሊክ ሰርቪስ የሰው ሀብት ልማት ጽህፈት ቤት የህዝብን አገልግሎት ወደ ላቀ ደረጃ በማድረስ ወረዳችንን የብልጽግና ተምሳሌት እናደርጋታለን በሚል መሪ ቃል የንታይቅ መድረክ አካሄደ። በውይይቱ ላይ የወረዳ ዋና ስራ አስፈጻሚ አቶ ፀሐይ ብርሃኑን ጨምሮ የወረዳ አመራሮች፣ የሃይማኖት አባቶች፣ የብሎክ ኮሚቴና የሲቪክ ማህበረሰብ ተወካዮች፣ ወጣቶች፣ ሴቶችና ጥሪ የተደረገላቸው አካላት ተሳታፊ ሆነዋል። አቶ ፀሐይ ብርሃኑ ባስተላለፉት መልእክት የንጠያቅ መድረኩ ዋና ዓላማ ከአገልግሎት አሰጣጥና ከመልካም አስተዳደር አኳያ ህብረተሰቡን ጥያቄና አስተያየት በመቀበል ህዝብና መንግስትን በማቀራረብ ፈጣን ምላሽና ቀልጣፋ አገልግሎት ለመስጠት ምቹ ሁኔታን ይፈጥራል ብለዋል። በዕለቱ ተሳታፊዎች ከአገልግሎት አሰጣጥ፣ ከስራ ዕድል ፈጠራ፣ የድሃ ድሃ የቤት ተጠቃሚነት፣ የጤና መድህን ተጠቃሚዎች ልየታ ዙሪያ ለቀረቡ ጥያቄዎች የወረዳ አስፈጻሚ አካላት ሰፊ ማብራሪያ እና ምላሽ ሰጥተውበታል። የወረዳ ሰባት ምክትል ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ ወይዘሮ ሀመረ ከበደ በበኩላቸው መንግስት ለዜጎች ስራ እድል ለመፍጠር ከመቼውም ጊዜ በላይ ከፍተኛ ትኩረት ሰጥቶ እየሰራ መሆኑን በመግለጽ ስራ ፈላጊ ወጣቶችም ስራን ሳይመርጡ በተገኘው ዘርፍ በማሰማራት ራሳቸውና ቤተሰባቸውን ሊለውጥ ይገባልም ብለዋል። በቀበና ወንዝ ዳርቻ የተተከሉ ችግኞችን የመንከባከብና ውሃ የማጠጣት መርሃ ግብር ተካሄደ። የአራዳ ክፍለ ከተማ ምክር ቤት አስተባባሪነት በወረዳ ሰባት ሰዓት የበቀበና ወንዝ ዳርቻ የተተከሉ ችግኞችን በመንከባከብ ማዝለቅ በሚል መሪ ሀሳብ የመንከባከብና ውሃ ማጠጣት መርሃ ግብር አከናወኑ። በመርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የአራዳ ክፍለ ከተማ ዋና አፈ ጉባኤ አቶ ደሳለኝ አገኘው ችግኝን በመንከባከብ የአየር ንብረትን መንከባከብ ነው ያሉ ሲሆን ችግኝ በመንከባከብ ለትውልድ ማስተላለፍ እንደሚገባም ገልጸዋል። በአራዳ ክፍለ ከተማ ወረዳ ሰባት ዋና ስራ አስፈጻሚ አቶ ጸሐዬ ብርሃኑ እንደገለጹት በክረምት ወራት የተተከሉ ችግኞች ችግሮችን ጸድቀው የሚጠበቀውን ውጤት ለማግኘት ሁሉም የህብረተሰብ ክፍል ችግኞችን በመንከባከብ የጽድቀት ምጣኔውን ማሻሻል ያስፈልጋልን ብለዋል። የበጋ በጎ ፍቃድ ተግባር አንዱ በሆነው የማዕድ ማጋራት ለነፍሰ ጡርና ለአጥቢ እናቶች የአልሚ ምግብ ድጋፍ ተደረገ። የድጋፍ ፕሮግራሙን ያስተባበረው የአራዳ ክፍለ ከተማ ወረዳ ሰባት አስተዳደር ስራና ክህሎት ጽህፈት ቤት ሲሆን በድጋፍ ፕሮግራሙ ላይ የአራዳ ክፍለ ከተማ አስተዳደር ስራና ክህሎት ጽህፈት ቤት ምክትል ኃላፊ አቶ ሶፎኒያስ ቦጋለ የወረዳ ዋና ስራ አስፈጻሚ አቶ ጸሀዬ ብርሃኑ እንዲሁም የወረዳው አስተባባሪ አመራሮች በተገኙበት የአልሚ ምግብ ድጋፍ ተደርጓል። የወረዳው ዋና ስራ አስፈጻሚ አቶ ጸሀዬ ብርሃኑ እንደገለጹት የአልሚ ምግብ ስርጭቱ ቀድሞ ህፃናትን ከመቀንጨር ለመከላከልና የተጠቃሚዎችን የምግብ ፍላጎት በመጠኑ የሚያቃልል እንደሆነና በዘላቂነት ጤናማ የህፃናት አስተዳደግን ለማረጋገጥ የሚያግዝ እንደሆነም ገልጸዋል። የአራዳ ክፍለ ከተማ አስተዳደር ስራና ክህሎት ጽህፈት ቤት ምክትል ኃላፊ አቶ ሶፎንያስ ቦጋለ በበኩላቸው በየወቅቱ የሚከናወኑ በጎ ፈቃድ ተግባራትን በማጠናከር በዝቅተኛ የኑሮ ደረጃ የሚገኙ የነፍሰ ጡርና አጥቢ እናቶች ማህበራዊ ችግሮቻቸውን ለመቅረፍ ሁሉም የበኩሉን አስተዋጽዖ ማበርከት እንደሚጠበቅበትና ና ይህ እቅድ ማጋራት ልጆቹ ያለምንም ችግር ማሳደግ እንዲቻልና ለእናቶች ኑሯቸውን እንዲያቃልላቸው ይረዳልን ብለዋል። የወረዳው ምክትል ስራ አስፈጻሚ እና የስራና ክህሎት ጽፈት ቤት ኃላፊ የሆኑት ወይዘሮ ውሃመረ ከበደ በበኩላቸው ለአጥቢ እናቶችና ህጻናት የተመጣጠነ አልሚ ምግብ ድጋፍ የተደረገው በኢኮኖሚ ችግር ምክንያት በተመጣጠነ ምግብ ማግኘት ለማይችሉ ህጻናት ችግራቸውን ለማቃለል ታሳቢ ያደረገ መሆኑን ገልጸው ከዚህ በተጨማሪ ስላፈላጊ እናቶችንም ስራን ሳይመርጡ በተገኘው ዘርፍ በመሰማራት ራሳቸውና ቤተሰባቸውን ሊለውጡ ይገባልን ብለዋል።